እንኳን ደስ አላችሁ እያልኩኝ ዛሬ በአዲስ ቪዲዮ ደስ እንደምላችሁም ተስፋ አደርጋለሁኝ ብቅ ብዬላችኋለሁ ማለት ነው። ቪዲዮውን ላይክ እና ሼር አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቤ መሆናችሁን እንዳትረሱ። ዛሬ እየበረርኩ እየበረርኩ ሄጄ አዲስ ነገር ይዤላችሁ መጥቻለሁኝ። ዜድ ገጠሪዋ እንግዲህ እዚህ ጋር እንደምታዩ ከምሽቱ አሁን ላይ ለእናንተ ይሄንን ቪዲዮ ለመቅረጽ ወርቅ ቤት ነው የምገኘው ማለት ነው። ውድ ቤተሰቦች የዛሬ ቀኑ እንደምናውቀው ማክሰኞ ኦክቶበር 28 2025 በዛሬ በማክሰኞ እየቀኑ ሮ አዲስ ነገር ምንድን ነው ያለው የሚለውን እነግራችኋለሁኝ። ሀባይብ ከመሸ ማለት ነው ከዝሁር በፊት ወርቅ አልቀነሰም ነበረ። ትናንት ከትናንት ወዲያ አንድ ግራም 21 ካራንት ባህሪን 555 540 550 ሪያል እየተሸጠ ነበር። ከደሪ ባጋ ማለት ነው ያ 21 ካራንት ባህሪን ደረጃ ደረጃ አለው። የወርቁ ጥራት ይወስነዋል። ስለዚህ 18ቱ እና 21ዱ አንድ አይነት አይደለም። ዋጋው 21ዱ እና 22ቱ አንድ አይነት አይደለም። ሁሉም ደረጃ ደረጃ አለው ማለት ነው። ስለዚህ ረከስ ያለ ደረጃው ጥራቱን ያልጠበቀ ወርቅ ገዝታችሁ በርካሽ ከሀያ አንዱ ጋር አንድ አይነት ነው ማለት አንችልም። ይሄን ማወቅ አለባችሁ። ከዛ ውጭ ወርቅ ቀንሷል። ማንኛውም 21ን በሉት 22ን በሉት 24ን በሉት 18ን በሉት 14ን ካራንት በሉት ሁሉም ቀንሷል ማለት ነው። ዛሬ የሚገርማችሁ ከዝሁር ወደዚህ ማለት ነው የቀነሰው። እኔ ለራሱ በጣም ገርሞኝ በቃ በያዬን ለበስ አድርጌን የወጣሁት ሐቂቃ ነው የምላችሁ። እና ውዶችዬ ወርቅ ቀንሷል። አንድ ቦታ ወርቅ ሲቀንስ ሁሉም ቦታ ነው የሚቀንሰው፣ ይህን እወቁ። ለምሳሌ ጅዳ ላይ ወርቅ ቀነሰ፣ ሳኡዲ አረቢያ ሙሉ ይቀንሳል። ኮይት፣ አሜሪካን ሀገር፣ ማንኛውም ቦታ ለምን ወርቅ የተያያዘ ስለሆነ በዓለም ላይ አንድ ስለሆነ ማለት ነው የገንዘቡ ያ የተወሰነ ልዩነት ቢኖረውም ይቀንሳል ማለት ነው ሁሉም ቦታ ይሄን እወቁ። ከዛ ውጭ ምን ያክል ነው የሚለውንም እነግራቸዋለሁ። በትንሹም ቢሆን እንግዲህ ሰሞኑን አሜሪካን ሀገር ስንት ነበር አንድ ግራም ወርቅ 116 ዶላር እየተሸጠ ነበረ። ዛሬ 109 ዶላር እየተሸጠ ነው። ይህን እሰቡት እስኪ፣ ለውጡም ማለት ነው ምን ያክል ነው። በጅዳ የሰሞኑን እንግዲህ አይተናል። ዛሬ አንድ ግራም 21 ካራንት ባህሬን አራት መቶ ዘጠኝ ሪያል እየተሸጠ ይገኛል ግራሙ ብቻ እንግዲህ የመስነእያ የደሪባ የመሐል ሳይጨመር ይሄ ሶስቱ ጭማሪ አለ። የግራማ ሳፊ ብቻ ሽስሙ 409 ሪያል እየተሸጠ ይገኛል ማለት ነው፣ ያለ መስነእያ። ከመስነእያ ጋር ስንት ነው ካላችሁ፣ 1 ግራም 21 ካራንት ባህሪን ከመስነእያ ጋር 489 ሪያል እየተሸጠ ይገኛል። ከመስነእያ ጋር ስንት ሆኖ ነበረ በፊት ማለት ነው ዛሬ ሳይሆን ድረስ ደርሶ ነበረ። እንግዲህ ሰቡት። ስለዚህ ውዶችዬ ወርቅ ለውጥ አለው። እንግዲህ ደሪባ ግዳጅ አይደለም፣ ይህም ማወቅ አለባችሁ። እኔ ግልጽ ነው የምነግረው፣ እና ደሪባ ግዳጅ አይደለም፣ እናንተ ፍላጎታችሁ ነው። ደረሰኝ ይሰጣችኋል የደሪባ ሲታሰብ፣ ያ ደረሰኝ ደግሞ ወርቁ የናንተ መሆኑን ማረጋገጫ ማስረጃ ነው። ብዙ ጊዜ ስለዚህ ጉዳይ ተናግሬ ያለሁ ወርቅ 250 የሚል አለ እሱን ገብታችሁ ማየት ትችላላችሁ ማለት ነው። እዚህ ጋር እንዳላበዛባችሁ፣ በመቀጠል ዛሬ እንግዲህ በሪያድ ምን ያክል ነው የሚለውን እናያለን። ሪያድ ላይ ዛሬ 1 ግራም 21 ካራንት ባህሪ 496 ሪያል ከመስንቅያ ጋር እየተሸጠ ይገኛል ማለት ነው። በሪያድ ከተማ እስቡት። መካ 1 ግራም 21 ካራት 493 ሪያል እየተሸጠ ይገኛል ማለት ነው። ይሄ በመካ ያለው የወርቅ ዋጋ ነው። መዲና ላይ 1 ግራም 21 ካራንት ባህሪል 495 ሪያል በመሸጥ ላይ ይገኛል ማለት ነው ውዶቼ ማለት ነው። ስለዚህ ወርቅ ቀንሷል ማለት ነው። ከሰሞኑ አሁን ያለበት ዋጋ ጥሩ ላይ ነው። ከዚህ እንዲቀንስ ያው እንግዲህ አድርጉበት ማለት ነው። እና ውዶች የጦይፍ 1 ግራም 21 ካራንት ባህሪን 492 ሪያል በመሸጥ ላይ ይገኛል። ጀዛን 1 ግራም 21 ካራንት ባህሪን 488 ሪያል እየተሸጠ ይገኛል ማለት ነው። በጀርመን 1 ግራም 21 ካራንት ባህሪን 93 ዩሮ እየተሸጠ ይገኛል። ይህ ጀርመን ሀገር ያለው የወርቅ ዋጋ ነው ማለት ነው። ኮይተላይ 1 ግራም 21 ካራንት ባህሪን 32 ዲናር እየተሸጠ ይገኛል ማለት ነው። ኳተር 1 ግራም 21 ካራት ባህሪን 400 ሪያል በመሸጥ ላይ ይገኛል የዛሬ የማክሰኞ የቀኑሮ ማለት ነው። እንዲሁም ጆርዳን ጆርዳን እንግዲህ 83 ዲናር ገብቶ ነበር። 1 ግራም 21 ካራት ባህሪን ዛሬ ስንት ነው ብትሉ፣ 79 ዲናር ነው ማለት ነው። ምን ያክል ነው የቀነሰው? የተወሰነ ለውጥ አለው በሁሉም ቦታ ማለት ነው። በኢማራት አንድ ግራም 21 ካራንት ባህሬን 400 ሪያል ይቅርታ፣ 400 ድርሃም እየተሸጠ ይገኛል ማለት ነው። በዛሬ በማክሰኞ የቀኑ ነው።